የሰው ልጅ ሰውነቱን እንዲገልጽ ከሳይንስ በላይ ነው። ሰው ቶታሊ እንስሳ ከሆነ ባዮሎጂካሊ አንበሳ ሳም ባለው ሰው እንደዚህ ነገር ባዮሎጂ ግን ከሳይንስ በላይ ፓሽኔት። እኔ የምፈልገውን ሌላውም ይፈልገዋል፣ እኔ ስሳደብ ሌላውም ይሳደባል የሚል አይነት ፓራለል ቲንኪንግ ማዳበር እንዲቻል ከሳይንስም ውጭ በሆነ መልኩ ማሰባል። ኢቭን ክፉ ዱርዬ ረባሽ የነበረ ወንድ ልክ ሲወልድ የሚሰማው ስሜት ቲንክ ከየት መጣ? በጣም ረባሽ የነበረ ሰው ሲወልድ በጣም ለእናቱ ማሰብና ለሆነ ሰው መሞት እንዳለበት ያምናል። ከየት መጣ? ሳይንስ አይመልሰውም። ይሄ ያስፈልገናል። ለምንድን ነው ልክ አሁን በምጥ አንድ ሴት ስትወልድ የሚሰማት ስሜት፣ ልክ በጣም ላ ወይኔ ተወልጃለች። ምጥ ላይ ሆና በጣም ትናደዳለች፣ ጨረታዊ ምናምን ልክ ወጥቶ እቅፍ እንዳረገችው ተወልጃለች እዴን ክት ነው የምትለው። ደግማለሁ ዋይ። በዛ ፔን ውስጥ ግን ስለ ሌሎች መኖር የሚባለውን ፖይንት ስታስበው ኬት የመጣ ምክንያት ነው የሚለው ጥያቄ። ፍቅር ሲይዘን መስዋዕትነት እንከፍላለን። የምንከፍለው መስዋዕትነት በምክንያት ካሰብነው ምክንያታዊ ሆኖ አይደለም። ምክንያቱም ጊዜ፣ ገንዘብ፣ ስሜት፣ ኤነርጂ፣ ሰላም፣ ብዙ ነገር ነው ያሳጣል። ወድጃለሁና ወጃለሁና የምትፈልገውን እሆንላታለሁ ብሎ አንድ ወንድ ብዙ ይሆናል፣ አንድ ሴትም ብዙ ትሆናለች። ግን ሀፒ ነው ያን በማድረጉ ያን በማድረጓ። ፍቅርን ደግሞ መጥፎ ብለን አንወስደው እንግዲህ በታሪክም በአብዛኞቻችን አእምሮ ውስጥ ዊች ሚንስ ይሄ ስሜት ምክንያታዊ አይደለም። ሳይንስ አይተረግሞም፣ እግዚአብሔር እንላለን ለምሳሌ። እግዚአብሔር እኮ የእግዚአብሔር ብለን ነው የምንጠራው፣ የብሄር ገዢ ማለት ነው የብሄር ገዢ ሲባል የኦሮሞ ገዢ ለማለት ነው፣ የትግሬ ገዢ ለማለት ነው። ዓለም የሚለውን ቃል ነው የሚወክለው ዊች ሚንስ ብሄር የሚለው ቃል። ይሄን ለምሳሌ ያነሳሁት በታሪክ ውስጥም የትየለል ትርጉሞች ይዞ ነው የምናገኘው። ቶታል ብሄር ኔሽን የሚለው ቃል ከቋንቋ ጋር አይደለም ሩቱ ያ ቢሆን አሁን እግዚአብሔር ስለ አሁን ገዥነቱ በመፍጠር በማስተናበር በመምራት ዋት ኤቨር ነው የምትለው። በቋንቋ በነገር በጎሳ እኮ አይደል እኛ አገር መጨረሻ ካለቀ በኋላ ልክ የሆነ በስትሮ መጦ መጦ መጨረሻ ነው ጣም የብርቱካንን ታ ማወቅ ከፈለጋችሁ መጨረሻ ነው ጣሙን። ምታ አምስት ብርቱካን ብሰጠች የበላሽ የበላት ምናምን ዩ ኤንጆይ ዩ ኔቨር ያቺ ማርጂናል ዩቲሊቲ የሚለዋት አለ። የመጨረሻዋ ስትቀር ግን ያኔ ማሰብ ትጀምራል፣ ውበቷን ምናም ማጣጣም ለላስት ሞመንት። ይህም የብሔር ጉዳይ ካነሳሱ መጀመሪያ ላይ የራሱ ወዝ ነበረው። ቶዌልቭ ሴንቸሪ ነው የጀመረው፣ 12ኛው ክፍለ ዘመን አካባቢ ብሄር ተብሎ ወደ ፖለቲክሱ ስንመጣ የተጀመረው ስፔን አካባቢ ነው። የሚያስጠላ ጀማመር አለው። ራዛ አሁን ሬስ የሚል ቃል አለ አይደለ? ሬስ እሽቅድምድም ወይም ውድድር ነው። ከስፓኒሽ ወርድ ነው የመጣው ራዛ ከሚል ቃል ጎዶሎ ማለት ነው ትርጉም።